ዛሬ ቀን ይዤላችሁ የመጣሁት እኔና እህቶቼ ጓደኞቼ ጋ ያው ትንሽ ታንቴ እየሰራ ነው ና እና እየተለማመድ ነው አብረን እስኪ ቤተሰቦች ይዩት በማለት ይዤ መጥቻለሁ። አሰላሙ አሌይኩም ወረህመቱላ ወበረከቱ። እንዲሁም ሰላም ሰላም ብያለ ክርስቲያን ወገኖች እንዴት ናችሁ? ደህና ናችሁ ወይም ባላችሁ በሰላም ትሆን እየተመኘው፣ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ኮሜንት፣ ሼር ሰብስክራይብ እያደረጋችሁ

እና ሀቢር ከማን ጸልሀ ማለት ዩ። እህት ወንድሞች ይሁላችሁ፣ እንኳን ደህና መጣችሁ ልኝ ዛሬ ቀን አብራችን ትቆያላችሁ ማለት ነው። በዚህ አጋጣሚ እንደምታዩት ይህንን ከ ከሺን ነው የጠለብነው ማለት ነው። ያው እንዳንረሳው፣ መርሳትም አለና ሴትነት የሚባል ነገር አለ። የሚገርማችሁ እውነት ለመናገር እኔ ረስችኋለሁ። ስንት አመት አረኩኝ። ይህንን እንትን ካልኩኝ ከስንት አመት በኋላ ነው እንደዚህ የያዝኩት ነው። ለማንኛው እኔ አይደለሁም እኔ እህቶቼ ናቸው። እኔ ካሜራ አልማኝ ያለው ዛሬ ቀን እነሱ እየተ ለማመዱ አንዲቷ እያ ለማመድ ይቻት ነው። የምር በቃ እንደዚህ በጣም ከባድ መስሎ አልታየኝ ነበር። በጣም ሞከር ነው ምናምን በጣም ከባድ ሆነብን። ና የችኛው ደሞ አሁን የመጣችሁ በቅርብ ስለመጣች አልረሳችሁም ግን እየተ ለማመድ ነው ያው ትንሽ ስራ የረመዳንም አለና ድካሙ አለ። ዝም ብለ ሁልጊዜ ከእነ ድካም መተኛት በጣም ያስጠላል። ና እስኪ ዛሬ ቀን ብለን የገዛ ነው ይዘን ለምናንጫወትበትን ብለን ትንሽ እየተለማመድ ነው። አብራችሁኝ ቆዩ እስኪ እዩት በደንብ ማለት ነው። የምር ግን ትግስት ያስፈልጋል ለመለማመድ የሆን ነገር ለማወቅ ትግስት በጣም የሚያስፈልገው። አንድ ወር ይጨርስብሻል ለማወቅ ስትለኝ እኔ ተስፋ ቆርጭ ትችዋለሁ። ለምን ተስፋ ይበቃ አለመቁረጣ ተስፋ አለመቁረጣ ለብሽ እችላለሁ ማለት አለብን። እኔ ደግሞ ደክሞ ስለነበረ አረ ብዬ ዝም ብዬ ካሜራዊ ብቻ ይዤ ቁም ያለው። እህቴ ግን እየተለማመደች ነው ማለት ነው። የሚገርማችሁ ስንት ጊዜ ይመስላችኋል? ፈታችሁ እንደዚህ አድርጊ በዚህ በዚህ ትላትለች። ምንም ኮኑ በጣም ከብዷታል። ና ልተውም ትፈልጋለች፣ ግን ደግሞ መቼ አልፈልጋለች። ህልክም አላት። እንደምታዩ እሷ ግን ማሻላ በጣም ሰርታለች። ክሩ ትንሽ አስቸግሯታል። የሺ የተለያዩ ሆነው እንደምታያቸው ትናንሾች ናቸውና ትንሽ እንደዛ ስለሆን ባለው ከለር በቃ አንዱ ሲጨርስ በአንዱ እያለች ሰው ተኝቶ እሷ ቁጭ ብላ እዛ ታድራለች፣ እሱን እየሰራች። ለምን ደምሰራ እኮ አናውቅም፣ ግን አላ በቃ ደስ ብሎኛል፣ መስራት እፈልጋለሁ ስላለች ፍላጎቷ ከሆነ ብለን እኛንም፣ በቃ እሷ ጋር ቁጭ አረገችም ማለት ነው፣ እሷ እየሰራች እኛ ስልካችን ጋር ማለት ነው። ዛሬ ግን እስኪ ቆም ነገር ስቢና አለማምጅም ብለን ሁላችን ቁጭ ብላ ለማን የማራት ነን። ያው እኔ ካሜራማን፣ አንዲቷ አለች በዛ እህቴ እያየችን፣ ኛችኛው እህቴ ደግሞ የት ለማመደች ነው። በዚህ አጋጣሚ አሪፍ አሪፍ ቪዲዮዎች ይዘን እንመጣለን ብዬ ተስፋ አድርጋለሁ። ደስ ደስ የሚሉ የሚያስተምሩ ቪዲዮዎች። በዚህ አጋጣሚ ደግሞ እናንተ የምትፈልጉት የሚያዝናና ነገር እንደዚህ ነገር ስልልን ዩቲ የምትግኝ ከሆነ ለቤተሰቦች ያልሆነ ለማን ይሆናል ና እሰራለሁ ማለት ነው። አሪፍ አሪፍ ነው ሊያስተምሩ የሚችሉ ነገሮች እሰራለሁ። እንሻላ እና እስኪ አብራችን ቆዩ። በደንብ ስትለማመድ ምናምን ድምፁን ዘግቸዋለሁ የሚረብሽ ድምጽ ነበረው። ኬፍ ምናምን እንትን ብላ ነበር። ነው በጣም ድምጽ ይረብሻል። ደምቷል። በጣም ትጎቷዋለች። አንዴ ትንሽ ችላበታለች። ይኸው በኋላ እዚህ ላይ ማ ሰለቻት። በቃ የራሴን እንትን ልስራ። በቃ ተይ፣ ምን አምረታለች። ምንም አልተውሽም እኮ ነው። አሳይ። የምር ግን ያስቀናል። እንደዚህ ቁጭ ብላችሁ እናንተ እንዴት እንደምትሰፋው ብታያት፣ ማሻአላህ፣ በጣም ምትሰፋው ማለት ነው። እንዲያውም ክሩ በጣም የተለያየ ከለር ስለመጣ በጣም ታናዳለች። የተለያየ ነው ሁሉም እንደዚህ እንትን አልጠለበችውም እንሻላ ግን ከአሁን በኋላ አሪፍ አድርጋ ሰርታ እየሰራች እንደዚ አሳያችኋለሁ፣ እንጠልባለን። በቅርቡ አሪፍ አሪፍ ቪዲዮዎች ይዘን እንመጣለን ማለት ነው። ደሞ እኮ ምሰባት መስልና እንደዚህ ክሩ ስጠቀልለው እኔ እየሳቁ ባነበር አሳቂ ትለኛለች። እንደዚህ ትጠቀልለዋለች። የምሰራውት መስል ናችኛዋ ግን እዋት በደንብ ነው የምሰራው። እንግዲህ ትንሽ እየቆየች እንዳትረሳው ነው። እንደኛ ነው እንጂ ዋው። እና ደግሞ ይህንን እንትኑ እያያችሁት ነው። በጣም ትላልቆች አሉ የሀገራችን የያዘች አይታችሁት ከሆነ በጣም ትንሽ ነች፣ የምሰፋበት ማለት ነው። እዛ ግን በአንድ ፌስታል እንደዚህ ነው የመጣው። እስከ አስራ አምስት የሆነ በጣም ትላልቆች ናቸው። ምን እንደሚሰፋበትም አላቅም። እሷ ግን አሪፍ ነው ምናምናለች፣ ወደዋለች። ሁሉም ና በትልቁ ግን መለማመጃ ይመስለኛል፣ ለመለማመድ የሚመች ይመስለኛል። ብቻ ግን ጥለቡት ሽሄን ላይ ታገኙታላችሁ። በዚህ አጋጣሚ ልብስ ጋ ምናምን ይህንን ነገር መስራት የምትፈልጉ ላለመርሳት መርሳት የምትፈልጉ ሰዎች ይህን ላይ ታገኙታላችሁ። እዛ ጥልብ አድርጋችሁ ስራ በምጨርሱበት ሰዓት እሷ የምታደርገው ሰሞዋን አድርጋ የሆን ነገር እያየች በቃ መስራት ነው። አረቦቹ ለራሱ ስሪ ልን ያሏት ይሄ ቆብ እንደዚህ ሰብሷ ደግሞ ያው እንደምትት አሪፍ አርጋ መሰረው እኛ ግን የለውም ካሜራ ምን ሆነን ቁጭ ብለና ማለት ነው። ኢንሻላ ግን ተለማምጄ እመጣለሁ። እኔ የሚያስቅኝ እዚች ነገር ነው። ምንም አትሰፋም፣ የምሬን እምላለሁ። ይኸው እንዴት እንደምታደርገው ዝም ብላ እንደዚህ ትጠቀልለዋለች።